ሰላም ጤና ስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶች እናቀርብላችኋለን። የፋኖ ኃይሎች መተማ ላይ ፖለቲካዊ ትርጉም የሚሰጠው ወታደራዊ ድል አስመዝግበዋል። በልዩ ዘመቻ በወሰዱት የማጥቃት እርምጃ በጥምር ጦር አዛዦችና በዞን አመራሮች ሊካሄድ የነበረውን ስብሰባ በትነውታል። ጥምር ጦሩንም ሙትና ቁስለኛ አድርገውታል። በኢትዮጵያና ሱዳን አዋሳኝ የድንበር ከተማ መተማ የሆነውን ሁሉ ሉ በቀዳሚው የግንባር መረጃችን ይዘነዋል። የብልጽግና አገዛዝ ወታደራዊና ፖለቲካዊ ሽንፈቶቹን በአምባገነናዊ ድርጊቶቹ ለመሸፈን የሚያደርገውን ጥረት እንደቀጠለ ነው። ዛሬ ደግሞ ሽንፈታችን ተዘገበብን ያሉ የመከላከያ ጄኔራሎች ዓለም አቀፍ ሚዲያ የዜና ወኪሎችን ዘገባ በእጃዙር ማሳገዳቸው ተሰምተዋል። የጣቢያችን ምንጮች ከሰሞኑ የዘገባ እገዳ የተጣለበት ዶች ቬሌ እገዳው ከኢትዮጵያ መገናኛ ብዙኃን ባለስልጣናት መስሪያ ቤት ባሻገር በጀኔራሎቹ ትዕዛዝ የተፈጸመ ስለመሆኑ መረጃውን አድርሰውናል። ዝርዝሩ ተሰናድተዋል። የብልጽግናው አገዛዝ የተዋጊ ሰው ኃይል በዘመቻ ግዳጅና በኩብለላ በመመናመን ላይ ይገኛል። በዘመቻ ደማል የተማረኩ የሚሊሻና የፖሊስ አባላት በፍቃዳቸው ፋኖን እንደሚቀላቀሉ ተናግረዋል። በሌላ በኩል ሰላሳ ሁለት የአገዛዙ ሰራዊት አባላት የፋኖ ኃይሎችን ከነሙሉ ትጥቃቸው መቀላቀላቸው ታውቋል። ይህም ሌላኛው መረጃችን ነው። በሌላ በኩል በጎጃም የፋኖ ኃይሎች አፋብሃ ቴዎድሮስ እዝ ተቋማዊ ወታደራዊ መመሪያው ተዋል። ወታደራዊ መመሪያውን ሁሉም የፋኖ ኃይሎች የመፈጸም ግዴታ ተጥሎባቸዋል። ለመሆኑ መመሪያው ምንድን ነው ለሚለው ዜና መረጃችን ምላሽ አለው። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር የግንባር መረጃ የፋኖ ኃይሎች በወሰዱት የማጥቃት እርምጃ ስብሰባውን በትነው ጥምር ጦሩን ሙትና ቁስለኛ ማድረጋቸውን አስታወቁ። ድሉ በጠረፋማ የመተማ ወረዳ የተገኘ ነው። አፋብሃ በላይ ዘለቀ እዝ መይሰው ካሳ ሁለተኛ ኮር የፋኖ ኃይሎች በጎንደር መተማ ወረዳ ሽመለ ጋራ ላይ ከመከላከያ ጋር ማብተና ና ከዞንና ወረዳ አመራሮች የተውጣጡ የጥምር ጦሩ ኃይል የጠራውን ስብሰባ በወሰዱት የማጥቃት እርምጃ ስብሰባውን በትነው ጥምር ጦሩን ሙትና ቁስለኛ ማድረጋቸው ታውቋል። የኮሩ የህዝብ ግንኙነት ኃላፊ አርበኛ መምህር አስተውላ አምሳሉ እንደገለጸው በዛሬው ዕለት ጥቅምት 15 ቀን በምዕራብ ጎንደር መተማ ወረዳ ሽመለ ጋራ በጥምር ጦሩ መሪዎችና በዞንና ወረዳ ካድሬዎች ሊያካሂዱት የነበረው ስብሰባ ከቀኑ ስድስት ሰዓት መብረቃዊ ጥቃት በመፈጸም ስብሰባውን መበተን ተችሏል ብለዋል። ውጊያው እስከ ቀኑ 9 ሰዓት እንደቀጠለ የገለጸው የኮሩ ህዝብ ግንኙነት ሽመለ ጋራ ከተማ ስብሰባውን ለመበተን በተሰራው ልዩ ኦፕሬሽን 10 የጥምር ጦሩ አባላት ሞት ሲሆኑ አስራ ሶስቱ ደግሞ ቁስለኛ መሆናቸውን ገልጸዋል። ቁስለኞቹም አመሻሹን ወደ ዞኑ መቀመጫ ገንዳዋ ሆስፒታል እንደተወሰዱ መረጃው አለን ያለው የኮሩ የህዝብ ግንኙነት ኃላፊ አርበኛ መምህር አስተውል አምሳሉ ግዳጁ ያለምንም መስዋዕትነት መጠናቀቁን ለጣቢያችን አስረድተዋል። የፋኖ ኃይሎች ከሁለት ቀናት በፊት ሽመለ ጋራ አቅራቢያ የሚገኘውን ያገዛዙ ሁለት ወታደራዊ ካምፕ በማጥቃት ከባድ ሰብአዊና ቆሳዊ ውድመት ማድረሳቸው ይታወሳል። በተጨማሪም በዚሁ የመተማ ወረዳ አዲስ አለምና ቁጥር አንድ የተባሉ ገዢ መሬት መቆጣጠራቸው የሳምንቱ ስ ስትራቴጂክ ድል ሆኖ እንደተመዘገበ አይዘነጋም። በኢትዮጵያና ሱዳን ድንበር ከመተማ እና ምዕራብ አርማጮ በኩል ወደ ሱዳን ኮሪደር መተላለፊያ የሆኑ ሁለት ቁልፍ ቦታዎችን መቆጣጠር የቻሉት የፋኖ ኃይሎች በ48 ሰዓታት ልዩነት ሽመለ ጋራ ላይ ተጨማሪ ድል ማስመዝገብ ችለዋል። ይህ እንዲህ እንዳለ የጀርመኑ ዶቼ ቬሌ ሬዲዮ በኢትዮጵያ የስራ ፍቃድ የተነጠቀው ከፋኖ ኃይሎች ድል ዘገባ ጋር በተያያዘ እንደሆነ የጣቢያችን ምንጮች አረጋግጠዋል። በውሳኔው ላይም የጀኔራሎቹ እጅ እንዳለበት ምንጮቻችን አክለው ጠቁመዋል። የጀርመኑ ዶቼ ቬሌ ሬዲዮ ባለፈ ባለፈው ሳምንት በኢትዮጵያ ዘጋቢዎች በኩል የፋኖ ኃይሎች ነፃ ያወጧቸውን ቦታዎች መዘገቡ ይታወሳል። ዓለም አቀፍ ሚዲያ በአማርኛ ቋንቋ በወቅቱ የሰራው ዘገባ እንዲህ ይነበባል። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል በተለያዩ ዞኖች በቅርቡ በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ነዋሪዎችና የፋኖ አመራሮች ተናገሩ በማለት ዘገባውን የሚጀምረው ዶቼቤሌ፣ ዘገባው ሲቀጥል በደቡብ ጎንደርና ሰሜን ወሎ መገናኛ ቦታ በምትገኘው ጮጭሆ ከተማ ነዋሪ የሆኑ አንድ ግለሰብ ለዶቼቤሌ እንደገለጹት ጨጭሆ፣ ዘቢጥ፣ ገረገራና ፍላቄትን ጨምሮ ዙሪያውን የፋኖ ኃይሎች እንደያዙ ተናግረዋል በማለት የፋኖ ኃይሎችን ነጻ ቀጠና መፍጠር መቻልን ምንጭ ጠቅሶ ዘገባውን ማቅረቡ ይታወሳል። ለዚህ ዘገባው ማመሳከሪያ የሆነው ዘንድ የመከላከያ ሰራዊት ቃል አቀባይ ብርጋዴር ጀነራል ጌትነት አዳነ ስለ ሁኔታው ቢ ጠየቅም ቃል አቃባዩ ጀነራል ከመንግስት ኮሚኒኬሽን በኩል ካልመጣ በስተቀር መልስ እንደማይሰጡ ለዜና አውታሩ ማሳወቃቸውን ዶችቬሌ በዘገባው ማካተቱም አይዘነጋም። በተጨማሪም በኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴኤታ አቶ አበበ ደሲሳን በመጠየቅ ምላሻቸውን አካቶ የነበረ ቢሆንም የፋኑ ኃይሎች የተቆጣጠሯቸው ቦታዎች እንዳሉ ምንጭ ጠቅሶ ዘገባ በመስራቱ የመከላከያውን ቃል አቀባይ ብርጋዴር ጀኔራል ጌትነት አዳነንና የብልጽግናውን መከላከያ አስቆጥተዋል፣ ስራ እንዲታገዱ መደረጉን፣ በዚህ ውሳኔ ውስጥ የመከላከያው ቃል አቀባይ ጀኔራል፣ የመከላከያ መረጃ መምሪያ ኃላፊው ጀኔራል ጌታቸው ጉዲና ተጽዕኖ እንዳለበት የጣቢያችን ምንጮች ጠቁመዋል። እገዳው በኢትዮጵያ መገናኛ ብዙሀን ባለስልጣን ከተላለፈ በኋላ ዓለም አቀፍ ሚዲያ ዶቼ ቤሌ በዋና ዳይሬክተሩ ባርባራ ማሲንግ በኩል በወጣው መግለጫ ተቃውሞን አሰምተዋል። ተቋሙ እገዳው በአስቸኳይ እንዲነሳ የጠየቀ ቢሆንም ትዕዛዙ የተሰጠው ከመከላከያ የሕዝብ ግንኙነት ዳይሬክቶሬት እና ከመከላከያ መረጃ መምሪያ በኩል በመሆኑ ባለስልጣን መስሪያ ቤቱ ውሳኔውን የማጤን ድፍረት እንደማይኖረው የጣና ምንጮች ገልጸዋል። የኢትዮጵያ መገናኛ ብዙሀን ባለስልጣን መስሪያ ቤት የዶቼ ቬለን ዘጋቢዎች ለማገድ በደብዳቤው ላይ የገለጻቸው የመገናኛ ብዙሀን አዋጆች እንዳልተጣሱ ነገር ግን ዘጋቢዎቹ የፋኖ ኃይሎች በርካታ ቦታዎችን መቆጣጠር መቻላቸውን በዘገባቸው ማመላከታቸው ያገዛዙን ጄኔራሎች ያስቆጣ በመሆኑ የባለስልጣኑ የእገዳ ደብዳቤ እንደተጻፈ የመረጃ ምንጮች ለጣቢያችን አስረድተዋል። ዓለም አቀፎቹን ሚዲያዎችን ጨምሮ በሀገር ውስጥ የሚገኙ የትኞቹም የሚዲያ ተቋማት በራሳቸውና በወኪላቸው በኩል የፋኖ ኃይሎች በ ውጊያ የሚቆጣጠሯቸውን ቦታዎች የመዘገብ መብት የነፈገው አገዛዙ ወታደራዊ እና ፖለቲካዊ ሽንፈቶችን የሽንፈቶቹን በአምባገነናዊ ድርጊቶቹ መሸፈን አልቻለም። የብልጽግናው ኢታማዦር ብርሃኑ ጁላ ይፋዊ የጦርነት አዋጅ የሚመስል ንግግር በአደባባይ አሰምተዋል። ኢታማዦሩ በባሌም በቦሌም ቀይ ባህር እንገባለን ሲሉ ተደምጠዋል። በቦሌም በባሌም ኢትዮጵያ የባህር በር ባለቤት ትሆናለች ሲሉ የተናገሩት ኢታማዦር ሹሙ ንግግራቸውን ያሰሙት 118ኛው የኢትዮጵያ መከላከያ ሰራዊት ቀንን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሀሳብ በባህር ኃይል ማሰልጠኛ ትምህርት ቤት በተከበረው በዛሬው እለት ነው። ኢታማዦሩ ከንግግር ፕሮቶኮል ወጣ ባለመልኩ በቦሌም በባሌም ኢትዮጵያ የባህር በር ባለቤት ትሆናለች ሲሉ የተናገሩት ንግግር በዲፕሎማሲ ካልሆነም በጦርነት ቀይ ባህር እንገባለን የሚል ትርጉም የያዘ ሆኖ ታይቷል። የህዝብ ቁጥር መብዛትን እንደ ምክንያት ያቀረቡት ኢታማዦር ሹሙ ከአስር ዓመት በኋላ የኢትዮጵያ ህዝብ ብዛት ሁለት መቶ ሚሊዮን ሊደርስ ይችላል፣ ሁለት መቶ ሚሊዮን ህዝብ በሁለት ሚሊዮን ህዝብ መታፈን የለበትም ሲሉ ተደምጠዋል። ኢታማዦሩ ሁለት ሚሊዮን ሲሉ የገለጿትን ሀገር በስም ባይጠቅስም ኤርትራን እንደሆነ ግልጽ ነው የሚሉት የጉዳዩ ተከታታዮች ንግግራቸው ከወታደራዊ ዛቻ ባለፈ አንዲት ሉዓላዊ ሀገርን የመድፈር ያክል ነው ሲሉ ፖለቲካዊ ትርጉም ሰጥተውታል። ኢታማዡሩ የአንድ ትልቅ ሀገር ወታደራዊ መሪ መሆናቸውን ቢያስተውሉ ኖሮ የኢትዮጵያ የባህር በር ፍላጎት በዚህ መንገድ ባልገለጹት ነበር የሚሉ ተቺዎቻቸው የዛሬው ንግግራቸው ከወታደራዊ ዛቻ አልፎ የጦርነት አዋጅ ሊባል የሚችል ነው ብለውታል። ላለፉት ሰላሳ አመታት ተኝተናል አሁን ግን ላንተኛ እንደ ሀገር ነቅተናል ያሉት ኢታማዦሩ የሀገራችን የህልውና ጥያቄ የሆነውን የሰላም የልማትና የባህር በር ተጠቃሚነት እናሳካለን ሲሉ ተሰምተዋል። ከሰሞኑ ከሰራዊቱ ጄኔራል መኮንኖች ጋር ስብሰባ ሲያደርጉ የታዩት የብልጽግናው ኢታማዦር ሹም በሚዲያ በተላለፈ መልእክታቸው ደግሞ የባህር ኃይል ያቋቋም ነው። ወደ ባህሩ ለመግባት ነው ሲሉ ተረምጠዋል። ባህር ኃይል አቋቁመናል፣ ባህር ኃይል አቋቋም ነው፣ እዛ ለመግባት ነው። ከዚህ መሰሉ ወታደራዊ ዛቻ ጎን ለጎን በአፋር እራሳቸው ፊልድ ማርሻሉና የአየር ኃይል ዋና አዛዡ ሌተናንት ጀኔራል ይልማ መርዳሳ የተገኙበት ልዩ ወታደራዊ ስብሰባ መካሄዱ ታውቋል። ወታደራዊ ስብሰባው የኤርትራን ወታደራዊ ቁመና የመገምገም ጉዳይ ሳይሆን እንዳልቀረም ምንጮች ጠቁመዋል። በዛሬው ዕለት ተከብሮ በኋለው 118ኛው የመከላከያ ሰራዊት ቀን በዓል ላይ ሌላኛው ተናጋሪ ኢትዮጵያ ባላት ታሪክና መብት የባህር በር የማግኘት ጥያቄዋ የህልውና ጉዳይ ነው ያሉት የባህር ኃይል አዛዥ በሚል የተሰየሙት ቫይስ አድሚራል ክንዱ ገዙ ናቸው። የኢትዮጵያ ባህር ኃይል የሚሰጠውን ግዳጅ ለመወጣት የሚያስችል ሁለንተናዊ ቁመና ላይ ይገኛል ያሉት እኒህ ወታደራዊ መኮንን ባህርተኛ ወታደሮቻቸውን በዝዋይና በደብረ ዘይት ሐይቅ እንዲላመዱ ከማድረግ የዘለለ ይህ ነው የሚባል ዓለም አቀፍ ልምድም ሆነ ተሞክሮ ሲወስዱ አልታየም። እንዲያም ሆኖ በዛሬው የመከላከያ ቀን የኢትዮጵያ ባህር ኃይል የሚሰጠውን ግዳጅ ለመወጣት የሚያስችል ሁለንተና ቁመና ላይ ይገኛል ሲሉ ተደምጠዋል። ይህ ዜና እስከጠናቀረበት አመሻሽ ድረስ የብልጽግናውን ኢታማዦር ሹም ንግግር ተከትሎ በጉዳዩ ላይ የአስመራው መንግስት የሰጠው ምላሽ እንደሌለ ታውቋል። የፋኖ ኃይሎች የድሮን ጥቃት ራስን የመከላከል አስገዳጅ ፕሮቶኮል ቅድመ ጥንቃቄ መመሪያ ወጡ። መመሪያውን ሁሉም የፋኖ ኃይሎች የመፈጸም ግዴታ ተጥሎባቸዋል። አፋብሃ ቴዎድሮስ እዝ ወታደራዊ መምሪያ ከድሮን ጥቃት ራስን የመከላከል አስገዳጅ ፕሮቶኮል እና ቅድመ ጥንቃቄ በተመለከተ አስቸኳይ ያለውን መመሪያ ማውጣቱን አስታውቋል። የእዙ ወታደራዊ መምሪያ በወጣው መግለጫ ላይ እንደተመለከተው የድሮን አሰሳና ጥቃት ተጠናክሮ ከመቀጠሉ ጋር በተያያዘ በርካታ ንጹሐንና ሰራዊታችን ለኢላማ ተጋላጭ እንዳይሆኑ የድሮን ጥቃት ራስን የመከላከል አስገዳጅ ፕሮቶኮል ቅድመ ጥንቃቄ መመሪያው ወጥቷል ብለዋል። እነዚህ ቅድመ ጥንቃቄዎች ቀድመው ሊወሰዱ ስለሚገባ በአስገዳጅ ሁኔታ ይተግበሩ ሲል የእዙ ወታደራዊ መምሪያ በስሩ ላሉ የፋኖ ኃይሎች ትዕዛዝ አስተላልፈዋል። ይፋይ በሆነው መመሪያው መሰረት የፋኑ ኃይሎች በብዛት ሆነው ክፍት መኪኖች ላይ ማለትም እንደ ሲኖ ትራክ፣ ኦራል፣ አይሱዚ ወዘተ ተጭኖ መንቀሳቀስ እንደሌለባቸው አስገዳጅ በሆነ የቡድን እንቅስቃሴ ወቅት የተቆራረጠና ዝግዛግ አይነት ቅርጽ ያለው የጉዞ መስመር ማድረግ እንደሚገባ የድሮኑን ኢላማ ማነፍነፍና መፈለግ እንዲሁም የመመልከት አቅጣጫ ሊያዛቡ የሚችሉ ሌሎች ወታደራዊ ቴክኒኮችን በመጠቀም ተጋላጭነትን መቀነስ እንደሚገባ መመሪያው ላይ ተደንግጓል። መመሪያው ተጋላጭነትን ለመቀነስ ታስቦ እየተዘጋጀ ነው ያለው እዙ፣ አገዛዙ የራሱ ሰራዊት ከተማረከ በኋላ በድሮን የመምታት ልምድ ስላለው ሰብአዊና ወታደራዊ ቁሳዊ ምርኮዎችን አያያዝ በተመለከተ በቅድመ ጥንቃቄ ፕሮቶኮሉ ላይም አካተዋል። የወገንና የተማረኩ ተሽከርካሪዎችን ቅጠል ሀረግ ወይም ጨርቅ መሸፈን፣ ምርኮኞችን በአግባቡ ይዞ ወደ ተገቢው ቦታ በጥንቃቄ ማንቀሳቀስ በቅኝት ወቅት ኢላማ እንዳይሆኑ ያደርጋል ሲልም በጥንቃቄ መመሪያው ላይ አስቀምጠዋል። የቤትና የመኪና የሚያንጸባርቁ መስታወቶችን ጭቃ በመቀባት ጨረር የሚያርፍባቸውን ነገሮች ሁሉ ማደብዘዝ ይገባና ያለው እዙ ስለ ሞባይል አጠቃቀምም አስገዳጅ ያለውን መመሪያ አስቀምጠዋል። ሞባይል ስልክ የሚጠቀሙ የተፈቀደላቸው የፋኖ አባላትና አመራሮች ሎኬሽን ዝግ የማድረግ ግዴታ አለባቸው፣ የሚለው መመሪያው የያዙት ስልክ ስማርት ከሆነ በድሮን እንቅስቃሴ ወቅት ማድረግ ስለሚገባቸው ቴክኒካዊ ማስተካከያዎች ከማብራሪያ ጋር አመላክተዋል። መመሪያው አክሎም የትኛውም የፋኖ አባል ስልኩ ላይ ቴሌግራምና ቴሌብር የተባሉ የመተግበሪያ አፕሊኬሽኖችን መጠቀም እንደሌለበት ክልከላ አስቀምጠዋል። በጉዞ ወቅት ለሚኖር የመረጃ ትስስር አጭር ሞገድ ራዲዮኖችን መጠቀም ያስፈልጋል ያለው መመሪያው የጉዞ የእንቅስቃሴና የስብሰባ ቦታ ተለዋዋጭና እጅግ ምስጢራዊ መሆን እንዳለባቸውም ደንግጓል። የስብሰባና ስልጠና ቦታዎችን በግልጽ ሜዳ ላይ አለማድረግን አስገዳጅ መመሪያ አድርጎ ያወጣው እዙ የግድ ሲሆን የጠላት ኃይል ከሳተላይት ላይ ምስል ለመውሰድ የማይችልበት ጊዜ መጠቀም እንደሚገባ ይህም በከፍተኛ አመራር ውሳኔ የሚፈጸም እንደሆነ በመመሪያው ላይ አመላክቷል። የእዙ ወታደራዊ መምሪያ አክሎም ድሮን የፀሐይ ጨረር አቅጣጫ ባለበት መነጸሩ በትክክል መመልከት ስለማይችል የፋኖ ሰራዊት ቦታ ለመያዝ ሲንቀሳቀስ የፀሐይ ጨረር መስመርን ከፊት ለፊት ማድረግ እንደሚገባ ጠቁሟል። የቅኝት ድሮን በአካባቢው ከታየ ፈጥኖ ቦታ መቀየር፣ መሳሪያ ይዞ በቡድን አለመንቀሳቀስ ቤት ውስጥ ለምግብ ወይም በአዳራሽ ውስጥ ለስብሰባ አለመገኘትን በአስገዳጅ ይተግብሩ ብለዋል። ብዛት ያለው የፋኖ ኃይል እንቅስቃሴ ማድረግ ከተፈለገ ከቀን ይልቅ በሌሊት ማንቀሳቀስ ተግባራዊ መደረግ አለበት ያለው መመሪያው በሌሊት የጉዞ ወቅትም ሆነ የካምፕ ቆይታ ጠላት የሳተላይት ምስል እንዳይወስድ የመስመር ሰልፍ ባትሪዎችን ወይንም ብዛት ያለው የካምፕ መብራት አለመጠቀምን አስገዳጅ ነው ሲል አስፍሯል። ከዚህ ማስጠንቀቂያ ጀምሮ ሁሉም ሰራዊት በምሽግ ውስጥ ሌሊቱንም ሆነ ቀን ራሱን በቻለ የተጠናከረ የድሮን ጓርድያ ጥበቃ እንዲያሰልፍ እናሳስባለን ሲል መመሪያውን ያስታወቀው አርበኛ ሻለቃ ዝናቡልንገረው ልንገረው የወገን ጦር ከጥንቃቄ ጉድለት የሚያጋጥሙ ጉዳቶችን በሙሉ የኃላፊነት ስሜት እንዲቀንስ ትዕዛዙን አውርዷል። አርማዎች ተመልካቾቻችን በመመሪያው የተቀ መጡ ነገር ግን በይበልጥ ወታደራዊ ሚስጥራዊ ሕግ የመሆን አዝማሚያ ያላቸውን የመመሪያውን ክፍል በመተው ይህ ተሞክሮ በሌሎች የፋኖ ኃይሎች ዘንድ ተፈጻሚ እንዲሆን በማሰብ መረጃው በዜናችን እንደተካተተ ማሳወቅ እንወዳለን። በዘመቻ አደማሪ አባና አባናደው ዘመቻ የተማረኩ የሚሊሻና የፖሊስ አባላት በፍቃዳቸው ፋኖን እንደሚቀላቀሉ ተናግረዋል። በሌላ በኩል 32 የአገዛዙ ስራዊት አባላት የፋኑ ኃይሎችን ከነሙሉ ትጥቃቸው መቀላቀላቸው ታውቋል። አፋብሃ መሬልክዝ ከመስከረም 14 እስከ መስከረም 30 ለ17 ቀን በወሰደው ዘመቻ ከፍተኛ ወታደራዊ ፖለቲካዊና ና ዲፕሎማሲያዊ ድሎችን ማስመዝገቡ የሚታወስ ሲሆን በዚህ ዘመቻ ብቻ ከ3000 በላይ የጥምር ጦሩ አባላት መደምሰሳቸው ከ600 ከ79 በላይ ምርኮኞች ደግሞ ከነጦር መሳሪያቸው መማረካቸው አይዘነጋም። ከነዚህ ሰብዓዊ ምርኮኞች መካከል መቶዎቹ የፖሊስና የሚሊሻ አባላት ሲሆኑ፣ እነዚህ ምርኮኞችም እስካሁን በማወቅም ባለማወቅም የአማራን ሕዝብ በድለናል። ከአሁን ሰዓት ጀምሮ ሕዝባችንን በበደልነው ልክ ከፋኖ ወንድሞቻችን ጋር ተቀላቅለን እንገሰዋለን ሲሉ ተናግረዋል። ምርኮኞቹ አክለውም አገዛዙ አማራን በአማራ ማጋደል ለሚለው አላማ መጠቀሚያ መሆናቸውን ከእንግዲህ የቁጭት ታሪካችን ነው፣ እኛም ፋኖ ነን ሲሉ የህልውና ትግሉ በፈቃደኝነት መቀላቀላቸውን አስታውቋል። ያገዛዙ ፖሊስ ሚሊሻና አርማ ብትና ከወንድሞቹ ጋር ከተቀላቀለ መከላከያውም መንገዱን ይከተላል፣ እኛም ከትግሉ ጎን ለጎን ለቀድሞ ጓዶቻችን ጥሪያችንን እናቀርባለን ያሉ ሲሆን ለጓዶቻቸው ሳይረፍድባቸው እውነተኛ ወደሆነው የአማራ ፋኖ ተቀላቀሉ ሲሉ ጥሪያቸውን አቅርበዋል። እኛ ተማርከን ህይወታችን ስለተረፈ እድለኞች ነን ያሉት ምርኮኞቹ ከተሃድሶ በኋላ አፋብሃ መኔሊክዝ በሚመድባቸው አደረ ረጃጀት ለግዳጅ እንደሚሰማሩ ታውቋል። የአፋብሃ ምኒሊክ እዝ ጽሕፈት ቤት ኃላፊ አርበኛ አደሰው መለሰን ጨምሮ ሌሎች የድርጅቱ ከፍተኛ አመራሮችና የዚሁ እዝ ክንፍ የሆነው ግዙፉ ላስታሳምነው ኮር ከፍተኛ አመራሮች ተገኝተው ምርኮኞችን በሚፈልጉት ቀጠና ባሉት ኮሮችና ክፍለ ጦሮች ሂደው እንዲታገሉ የድልድል ስራ ሰርተዋል ሲል ጋዜጠኛ ፋኖ ደረበ መኮንን የላስታሳምነው ኮር ሚዲያ እና ኮሚኒኬሽን ክፍል ኃላፊ ዘግበዋል። ይበንድ እንዳለ የብልጽግና ሰራዊት ዛሬም ኩብለላን የመዳን መንገድ አድርጎ መፍረ ማድረሱ እንደቀጠለ ነው። ምኒሊክ እዝ በዛሬው ዕለት ይፋ ባደረገው የአስር ቀናት የኮብላይ አቀባበል ሪፖርቱ በዚሁ በወሎ ቤት አማራ ቀጠና 32 የብልጽግና ሰራዊት አባላት ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርን መቀላቀላቸውን አስታውቋል። ኮብላዮቹ ፋኖን ሲቀላቀሉ ያስመዘግቧቸው የጦር መሳሪያዎችም አራት ስናይፐር እና 28 ጥቁር ክላሽ፣ 7ሺህ የክላሽ ተተኳሽ፣ 600 የስናይፐር ተተኳሽ እንዲሁም 60 የእጅ ቦምብ እንደሆነ በግንባር ሪፖርቱ ላይ ተመላክተዋል። ፋኖን የተቀላቀሉ የመቶ አራተኛ ኮር የሰራዊቱ አባላቶች መካከልም አራት ሻምበል መሪና ሶስት የመቶ መሪ አመራሮች እንደሚገኙበት አፋብሃ መኔልክስ በግንባር መረጃው ላይ አመላክተዋል። ስቦ መምታትና ስቦ ማስከዳትን የዘመቻው አካል የህልውና ትግሉ አንድ የትግል ስትራቴጂክ አድርገው የሚጠቀሙበት የፋኖ ኃይሎች በተለያዩ የውጊያ ቀጠናዎች የአገዛዙ ሰራዊት የሰው ኃይል እያመናመኑት ይገኛል። እርማች ተመልካቾቻችን፣ ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የሶማሊያ ፌዴራል መንግስት ሞቃዲሾ ከራስ ገዟ ሶማሌላንድ ሀርጌሳ ጋር ፍጥጫው ቀጥሏል። ሀርጌሳ የሶማሊያ አዲስ ኢቪዛን የሚጠይቁ ሁሉንም አየር መንገዶች ለማገድ መዛቷን ተከትሎ ጉዳዩ ወደ ኢትዮጵያ አየር መንገድም ፊቱን አዙረዋል። የሶማሊያ ፌዴራል መንግስት በበኩሉ ሀርጌሳን ያበሳጨ እርምጃ ወስዷል። እርምጃው ከኢቪዛ ትግበራ ጋር የተያያዘ ሲሆን በርካቶች ከወጡበት ወደ ሀገራቸው መመለስ እንዲሳናቸው ያደርጋልም ተብለዋል። ጉዳዩ በኢትዮጵያ አየር መንገድ በኩል የሚጓዙትን ጨምሮ በሶማሌላንድ ተጓዦች ላይ ከፍተኛ ችግር ፈጥረዋል። ሶማሌላንዶች አዲሱን ኢቪዛ እንዲያሳዩ ተጠይቀዋል። እንደተባበሩት ኢሚሬት ባሉ ሀገራት ወደ ሀርጌሳ የሚበሩ የሶማሊያ ኢቪዛ ያለያዙ ወደ አውሮፕላን እንዳይገቡ ተደርገዋል። በዚህም ሳቢያ ሀርጌሳ ዜጎቿን የሶማሊያ ቪዛ የሚጠይቁ አየር መንገዶች ላይ እርምጃ ለመውሰድ መገደዷ ተሰምተዋል። የሶማሌላንድ ባለስልጣናት የሶማሌላንድ ዜጎችን ሞቃዲሾ እንዲተገበር ያዘዘችው ኢቪዛ የሚጠይቁትን የሚያስተገብሩ አየር መንገዶች ላይ እገዳ እንደሚጥሉ ዝተዋል። በጉዳዩ ላይ ፑንትላንድ ፖስት በወጣው ዘገባ አዲስ አበባ ወደ ሃርጌሳ የሚጓዙ የሶማሌላንድ ዜጎች በዚህ ቪዛ ጥያቄ የተነሳ ከጉዟቸው መስተጓጎላቸውንና ወደ አውሮፕላን እንዳይገቡ መደረጉን አመላክተዋል። እንደ ዱባይ ባሉ ኤርፖርቶች በርካታ የሶማሊላንድ ዲያስፖራ አባላት ባሉበት ለመቆየት ተገደዋል። ሞቃዲሾ ያስተዳደር ቁጥጥር በሌላት ሶማሊላንድ ላይ ዓለም አቀፍ እውቅና አለመኖርን ተጠቅማ በሀርጌሳ ዜጎች እንቅስቃሴ ላይ ገደብ ለመጣል መጠቀሟን በመግለጽ የሶማሊላንድ ባለስልጣናት ሲታቹ። አርጌሳ በበኩሏ የኢትዮጵያ አየር መንገድና የሞቃዲሾ ቪዛ ፖሊሲን የሚያስፈጽሙ አየር መንገዶችን ለብታል። በመጨረሻም የኢትዮጵያውያን ሰቆቃ ማቆሚያ ተዋል። የብልጽግና አገዛዝ የበርካታ ኢትዮጵያውያንን ሕይወት አደጋ ላይ ጥሏል። ሕልማቸውን አምክኖ ሀገር ወዶ በሀገር የመኖር ተስፋቸውን ገሎ ቤተሰብ መስርቶ በቤተሰብ መሀል የመኖር እሴታቸውን ሸርሽሮ ተምረው ለሀገር ለወገናቸው የሚጠቅሙ ልሂቃንን ከሀገር አሳዶ ሀገሪቱን ጦር ሜዳ ብቻ አድርጓታል። ከወታደራዊ አፈሳ ያመለጡ ወጣቶችም የሰው ሀገር ባህር እየበላቸው ነው። በቱርክ ባህር በተከሰተው የጀልባ አደጋ በርካታ ኢትዮጵያውያን ሰለባ ሆነዋል። እንደ ቱርክ የባህር ጠረፍ ጠባቂ መረጃ ጀልባዋ በትንሹ 18 ስደተኞችን አሳፍራ ስትጓዝ ኤጂያን ባህር የቱርክ የባህር ጠረፍ አቅራቢያ በምትገኘው የኬሌቢ ደሴት አካባቢ ተገልብጣለች። በጀልባዋ አብዛኞቹ ተሳፋሪዎች ኢትዮጵያውያን፣ ኤርትራውያን፣ የሶማሊያ ዜጎች እንዲሁም ከመካከላቸው የሶሪያና አፍጋን ዜጎች እንደሚገኙበት በመረጃው ላይ ተመላክተዋል። በትናንትናው ዕለት በቱርክ ሙጋል ግዛት የሰጠመችው ጀልባ ስደተኞችን ወደ አውሮፓ ለማድረስ በመጓዝ ላይ ሳለች ነው። አደጋውን ተከትሎ የቱርክ የጠረፍ ጠባቂ ኃይሎች ባደረጉት አሰሳ 14 አስከሬኖችን በማግኘት የተቀሩትን የስደተኞች አስከሬን ለማግኘት በጥረት ላይ መሆናቸውን መረጃው አመላክቷል። ኢትዮጵያውያን በብዛት ከሞቱት መካከል ቢሆኑም ባለስልጣናቱ በስምና በዜግነት የተደገፈ መረጃ እስካሁን አልሰጡም። በአንካራ የሚገኘው የኢትዮጵያ ኤምባሲ ስለ አደጋው መረጃው ደርሶት በአደጋው የሞቱ ኢትዮጵያውያንን ዜጎች ማንነት ለመለየት ከቱርክ ባለስልጣናት ጋር እያጣራ መሆኑ በዘገባው ተጠቅሷል። በተመሳሳይ የስደት ታሪክና አደጋ ባለፈው ነሐሴ ወር ላይ በየመን አብያ የባህር ጠረፍ 154 ሰዎችን ጭና የነበረች ጀልባ ተገልብጣ 68 ሰዎች ሲሞቱ 74 የሚሆኑት ደግሞ አስከሬናቸውም ሳይገኝ የገቡበት መጥፋቱ ይታወሳል። በዚህ አስከፊ አደጋ ላይ ሁሉም ኢትዮጵያውያን ሰለባ መሆናቸው አይዘነጋም።